ምቀቱ አጠይቁኝ በጣም ነው የሚሞቀው፣ ግን ምን ይደረግ። እኔ ለእናንተ ለእናንተ ማልሆነው የለም። ፎቶ እያነሳች ነው ጓደኛዬ። ለምንድን ነው ሁሉ የፎቶ ስነሳች ጣቴ እንደዚህ ማድረግ ለምንድን ነው? እና ወይኔ ደከመኝ። ወይ ነይ እንትን በይኝ። እብሸተ መንገድ ጠፍቶብን ማለት ነው። ይሄን ቦታ ሁለቴ መጀመሪያ ሄድን። አሁን ተመልሰን መጣን። አሁን ድጋሚ ሁለቴ የተመላልሰን ዋለ። ይሄን ቦታ ይሄ ሁሉ ምንድነው መንገድ ያለ ማወቅ ከቤት ያለ ማውጣት ይሄው መንገድ ወላታ ይሄ ፈቶ ላሳያቸው ወይ ደከመ። እናት አለከለኩ ወይ የለም። አጃይባ ሙቀቱ በዛ።